ይህ የባሌ ተራሮች ብሔራዊ ፓርክ ነው። ኢትዮጵያ ውስጥ ከሚገኙ የተፈጥሮ ሀብት ፓርኮች በዩኔስኮ በመመዝገብ ሁለተኛ ሆኗል። ድርጅቱ በ2016 በሳውዲ አረቢያ ባደረገው ጉባኤ ባሌ ብሔራዊ ፓርክን የዓለም ቅርስ አድርጎ መዝግቦታል። ጎብኚዎች እንዲበረታቱ አንደኛ አካባቢውን አውቀውት እንዲያስተዋውቁ ለዜጎቻቸው ዜጎቻቸው ሲመጡ ጥያቄዎችን መመለስ እንዲችሉ እና በራሳቸውም የምንሰራውን ፕሮሞሽን እንዲደግፉ እንፈልጋለን በሁለተኛ ደረጃ የሚያደርጉትን የጉዞ ክልከላም ጭምር እንዲቀንሱ የጉዞ ክልከላዎች ካሉ እንዲያነሱ። አሁን የምንገኘው በ4377 ሜትር ከፍታ ላይ ሲሆን ይህ ቱሉ ዲምቱ በኢትዮጵያ ሁለተኛው ተራራ ነው። ይህ ተራራ እንግዲህ በባሌ ብሔራዊ ተራሮች የሚገኝ ሲሆን በፓርኩ እንግዲህ 310 አዕዋፋት ይገኛሉ። ከእነዚህ አዕዋፋት መካከል ስድስቱ በዚህ ፓርክ ብቻ የሚገኙ ናቸው። ከአስር በላይ ሀገራት አምባሳደሮች እንዲሁም የአውሮፓ ህብረት የተሳተፉበት ጉብኝት በባሌ ብሔራዊ ፓርክ ተካሂዷል። በቱሪዝም ሚኒስቴርና በዩኔስኮ አስተባባሪነት የተዘጋጀው ጉብኝት ዓላማ የቱሪዝም ዘርፉን ማስተዋወቅ እንዲሁም የውጭ ሀገራት ስለ ኢትዮጵያ ያላቸውን ግንዛቤ የተሻለ እንዲሁም በማሰብ ነው። የቱሪዝም ዘርፉ ከለውጡ ወዲህ ትኩረት ከተሰጣቸው እንዲሁም ለሀገሪቱ ኢኮኖሚ መሰረት ይሆናሉ ከተባሉ ዘርፎች አንዱ ነው። በአፍሪካ ህብረት የዩኔስኮ ተወካይ ዶክተር ሪታ ቢሱናታ ተቋማቸው በዚህ ረገድ ለተፈጥሮ ሀብቶች እውቅና ከመስጠት ባሻገር በተለያየ መልኩ ድጋፍ እንደሚያደርግ ጠቁመዋል። ይህ ቦታ መላው ዓለም መጥቶ ማየት የሚገባው ስፍራ ነው። እንደ ዩኔስኮ በቅርስነት የመዘገባቸውን መደገፍ በመላው ዓለም እንዲታወቁ ማድረግም የኛ ድርሻ ነው። ጁሊያ ፓቲካን የሮማንያ አምባሳደር በኢትዮጵያ እንዲሁም በአፍሪካ ህብረት ተወካይ ናቸው። መንግሥት በኮሪደር ልማትና የቱሪዝም ዘርፉ ላይ በሰፊው ኢንቨስት ማድረጉ ለዘርፉ ማደግ ቁርጠኛ መሆኑን ያሳያል ብለዋል። ቱሪዝም ለእያንዳንዱ ሀገር ወሳኝ ነው። መጀመሪያ ነገር ሰዎች ወደ ሀገራቸው የሚመጡት ስለ ባህላቸው፣ ስለ ታሪካቸው እንዲሁም ስለ ተፈጥሮ ሀብቶቻቸው ሊመለከቱ ሊያውቁ ነው የሚመጡት። ምክንያቱም እነዚህ ነገሮች በየሀገራቱ ስለሚለያዩ ስለዚህ በቱሪዝም ላይ ኢንቨስት ማድረግ ትክክል ነው። በተለይም በመላው ሀገሪቱ የማይታወቁ ትልቅ ኢንቨስትመንቶች አሉ። ይህም የሚበረታታ ተግባር ነው። አምባሳደር ነንዶ ቤቦሎሲ በኢትዮጵያና ጅቡቲ የደቡብ አፍሪካ አምባሳደር ሲሆኑ ኢትዮጵያና ደቡብ አፍሪካ ጥሩ የሚባል የሁለትዮሽ ግንኙነት እንዳላቸው ጠቅሰው እንዲሁም ሁለቱ ሀገራት የብሪክስ አባል ሀገራት እንደመሆናቸው በቱሪዝሙ ዘርፍ ይበልጥ መተባበር እንደሚገባቸውም ተናግረዋል። በመጀመሪያ ነገር ይህ ቦታ በዩኔስኮ በመመዝገቡ እጅግ በጣም ደስ ብሎናል። በብሪክስ አማካኝነት ያለንን ስምምነትም አለ። ከዚህ ባለፈ ሁለቱ ሀገራት ጥሩ የሁለትዮሽ ግንኙነትም አላቸው። ስለዚህ የቱሪዝሙ ሴክተር ሌላ የጥምረታችን ዘርፍ ይሆናል። እንግሊዙ አምባሳደር ዳረን ዋሌክ በጉብኝታቸው እጅግ መደሰታቸውን ገልጸው መንግስት የቱሪዝም ዘርፉ ላይ ማተኮሩ መሰል መዳረሻዎችን በማልማት ውጤት እንደሚገኝ ተናግረዋል። ይች ሀገር በጣም ልዩ ናት። ለዓለም ብዙ ነገር ማቅረብ የምትችል ሀገር ናት። መንግስት በቱሪዝሙ ምን እየሰራ እንዳለን እናውቃለን። በእርግጠኝነት ይህ ቦታ ነገሮች ከተስተካከሉ በቱሪዝሙ ዘርፍ በዓለም ተጠቃሽ ይሆናል። ባሌ ብሔራዊ ፓርክ የተመሠረተው በ1962 ሲሆን አጠቃላይ ስፋቱ 2150 ስኩዌር ኪሎ ሜትር በሁለት ዞኖች ይዋሰናል።